እራሷን ልታጠፋ ትችል ነበረ። አንዲት እናት እንግዲህ ልጆቿን ከሚርብባት አይኗ እያየ እዚህ ጋር ልጅ እማዬ ስጭኝ ምን ልስጥህ ከምትል ራሷን ብታጠፋ ነው የምመርጠው። አንዲት እናት ማለት ነው። ከባቹ እራሷን ተኩ ብሎ አብርኩ ብሎ እሷ ጎረቤት እየሄደ ይበጠብጣል መስኮቱን። ሰምተሽ ቀጥ ብለሽ ለህግ እሱን ልጁን መስጠት አለብሽ። የልጅሽ አባት ነው በነገራችን ላይ ትዳር ለብቻው ነው። እዚህ ግን ሚዲያ ላይ እንደዚህ ሲል ይሄ ምናምን ይሄ ምናምን የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ምን ሆንሽ ነው ጥቁር በጥቁር የለበሽው? ትሬን ትችላላችሁ፣ ተመልካችሁ ሰሞኑን በነገራችን ላይ አንድ ሳምንት ሙሉ የሀዘናችን ጊዜ ነበረ። ትንሽ ሀዘን ገጥሞን ነበር፣ አክስታችንን በዚህ አጋጣሚ እናት ይሄት፣ በነገራችን ላይ ቪዲዮ ላይ ታውቋታላችሁ፣ ብዙ ጊዜ ፋሚሊዎች ነው የቅርብ የቅርብ የሚባሉትን ነው ቪዲዮ ላይ የመላቅላችሁ አብረን የሆነች ፕሮግራም እንትን አነስ ያለች ፕሮግራም እናደርግና ከእነሱ ጋር ነው እንትን የምንለው። እና የእናቴን እህት በዚህ ሳምንት አጥተናል ማለት ነው እንግዲህ ነፍስህ ይማርልን። ለቤተሰቦቻችሁ ለጠላታችሁ ለማንኛውም ድንገተኛ ህልፈት ዜና አያሰማችሁ ፈጣሪ ያርቅላችሁ ይህንን ዜና ማለት በተለይ በመኪና አደጋ ሰው ተደባድቦ ብቻ ትንታም ቀናችሁ ከሆነ ሊገል ይችላል። በነገራችን ላይ እኛ ስንወለድ መሞቻችን እራሱ የጻፈልን ቃል ስላለ ማለት ነው። አንዳንዶቹ ትንብላችሁ ይሞታሉ፣ አንዳንዶቹ ሰው ደብቧችሁ ይሞታሉ፣ አንዳንዶቹ ደግሞ በመኪና አደጋ ይሞታሉ። አንዳንዶቹ አያቶች ላክስቶች፣ ለሁላችሁም እንግዲህ መጽናናትን ይስጣችሁ። ያው እኔም እንግዲህ ኢክራም እንግዲህ ወይም እማማ ጨቤ የምትባለው አለች። ስደት ስንት ዓመት ሙሉ ቆይታን የመጣችሁ እዚህ አገባች ወለደች ወግ ማረግ ያዘች እና በአጋጣሚ ከወለደች በኋላ ከስንት ዓመት ከአንድ ዓመት ምናም በኋላ ከባሏ ጋር ተፋታች። አሁን ግን በቃ ቅንጫ ቆይ፣ እኔ እኔ የምለው ግን ጉራጌ ሀገር ህግ የሚባል ነገር የለም እንዴ? በነገራችሁ ላይ ህግ እኮ የሴት ህግ እኮ ኢትዮጵያ ውስጥ በጣም የጠበቀ ነው። እንደዚህ ሊያጉላላሽ ራሴ ላጠፋ ነው፣ የሆነ ነገር ብሆን ከሱራስ አልወርድም ከቢኒያም ነው ብለሽ ትናንትና በለቀቅሽው ቪዲዮ ሆነን ለመናገር እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። እንዴ የእናንተ ሀገር ህግ ለሴቶች ምንም የለም እንደ በነገሮች ላይ አንድ ነገር ልንገራችሁ፣ በዚሁ አጋጣሚ ማለት ነው። ስም አልጠራላችሁም፣ ጎረቤት ልበላችሁ ግን፣ የራሴ ፋሚሊ ነው የፋሚሊ ነው ምነግራችሁ። ባልና ሚስት ተጣሉ ተፋቱ። ልጆች አራት ልጆች ወልደዋል። ከዛ በኋላ ሲፋቱ በህግ ስትፋቱ መሬት ካላችሁ ንብረት ካላችሁ ከተከፋፈላችሁ በኋላ ልጅ አስራ ስምንት ዓመት እስከሚሞላው ሰዓት እናት ጋር ነው የሚቆዩ። ከዛ በኋላ ነው እንግዲህ ወደ ራሱ ጋር ወይም የራሱን ኑሮ የሚመራው። ስለዚህ ያን ጊዜ እንግዲህ አራት ልጅ ይዛ ተቀምጣ፣ እቺ አንድ እናታችን ወይም እናት ልበላችሁ። በነገራችን የፋሚሊ ታሪክ ነው ማዋላችሁ። ስምንት አልጠራብኝ ነው ተከፋፈሉ፣ በህግ በፖሊስ ምናም በሁሉም ነገር በቃ፣ መሬት ተሸነሸነ። እሱ የሚገባው ሳህን ራሱ አልቀረም፣ ማንኪያ ራሱ አልቀረም። አንዳንድ ጊዜ ትዳር ሲፈርስ በትንሽ ደቂቃ ነው የሚፈርሰው። ግን እቃ ራሱ ላሟላ ስትሉ ደግሞ ከባድ ነው። ዞሮ ዞሮ ግን ተመልካቾች፣ ያ ነገር ተደረገ ልክ ከሶስት ወር ከአራት ወር በኋላ ወንድ አገባ ማለት ነው። እሷ ግን አራት ልጅ ይዛ እያንጫጫች ነው። በነገራችን ላይ መንግስት ምን ቆረጠ መሰላችሁ? ለአንድ ልጅ አራት መቶ ብር። ለአንድ ልጅ አልፈልገው ማለት ነው አንዲት እናት። ወንድ ልጅ ግን ችግር የለውም። ከዛ በኋላ ከአመታት በኋላ ደግማ ከሰሰችው ማለት ነው። ደግማ ሲከሰው ግን እውነቴን ነው የምላችሁ። ወንድ ልጅ ፖሊሶቹ እንዴት አድርገው እንደቀጠቀጡት እንዴት እና እንዴት ልበላችሁ ለሰው መሳቂያ ህዝብ እያየው ቅጥቅጥ ቅጥቅጥ ወይ እኔ መድኃኒዓለም እኔ ራሱ የዛ ሰዓት አሳዝኖኛል ማለት ወንድ ልጅ ወንድ ልጅ ጋር ይጨክናለይ ሲባል አንዳንድ ጊዜ ስሜት መረዳት አለባቸው ይሄ ሰውዬ እኮ ተንኮል ይዞት ነው እሷ እንድትበሳቀል እሷ በቃ ሕግ እንደሌለ አስመስሎ ነው። ያው የሀገራችንም ሁኔታ አንዳንድ ጭምጭምታ ምናምን ሲኖር በቃ የራሷ ጉዳይ ምናምን ምናምን ምናምን ሴት ልጅ በነገር ኢትዮጵያ ውስጥ በጣም ዝቅ ተብሎ ነው የሚታየውና አንዳንድ ወቶች ማለት ነው። እርግጥ እርግጥ ልክ እንደ ጭቃ እረገጡት ማለት ነው። እመቤቴ ነው የምላችሁ እርግጥ አረጉት። ከዛ በኋላ ሶስት ቀን ነው አራት ቀን ታሰረ እስር ቤት እንደዛ ተረጥቶ አይሰማ አይለማ። ከዛ በኋላ ምን ተደረገ መሰላችሁ? በአራተኛው ቀን በዋስ ተፈታ ማለት ነው። ከዛ በኋላ እረዳለው ምን ላለው ምን ላለው ብሎታ። አሁን ቀጥ ብሎ ቀጥ ብሎ እንደዚህ መናገር ይሄ ጂኒጂ ውቲ። በዛ ላይ ደግሞ አንድ ነገር ልንገራችሁ። ሰከርኩ እያለ እበር ላይ ሄዱ የሚደነፋውስ ነገር ሰከርኩ ብሎ አበርኩ ብሎ እሷ ጎረቤት እየሄደ ይበጠብጣል። መስኮትን የመስኮት አለው የትር ማለት ነው መስተዋት ያለው እሱን ሁሉ ወሮሮ ሰብሮባት ያቃል ተመልካቾች። ከዛ በኋላ ግን እንደዛ ተደረገ፣ ከሳሳች፣ እንደዛ ተረገጠ። አንዳንድ ጊዜ ሕግ ይኑር፣ ሕግ ይኑር፣ ለሴቶች ሕግ ይኑር። ሕግ ባይኖር ግን ዝቅ ብላ ነበር የምትኖረው። ከዛ በኋላ አሁን ቀጥ ብሎ ቀለብ ያመጣል። ልብሱን ያለብሳል። ልጁ የልጆቹን ልብስ ያለብሳል። እሷም አሁን ባላ ግብታ እየኖረች ነው። ግን የዛ ሰዓት እንደዛ ባያራ ኖሮ እንደዛ ጥርያሩን እያራ ቢቀመጥ ኖሮ አረዳም አላረግም እንቧዘረ ከርዬው እያለ ተቀምጦ ቢሆን የእሷም እንኳን ኑሮ ልትይዝ ቀርቶ ራሷ ልታጠፋ ትችል ነበረ። አንዲት እናት እንግዲህ ልጆቿን ከሚርቡባት አይኗ እያየ እዚህ ጋር ልጅ እማዬ ስጭኝ፣ ምን ልስጥህ ከምትል እራሷን ብታጠፋ ነው የምመርጠው። አንዲት እናት ማለት ነው ገባቸው፣ እራሷን ተሰቅላ ትሞታለች። አንድ እናት ይህንን ወቁ። አብዛኛው ጊዜ እንደዚህ አይነት እናቶች፣ ብዙ እናቶች አሉ በችግር የሚሰቀሉ ማለት ነው፣ በቃ ራሳቸውን በገመድ የሚያጠፉ እናቶች፣ ብዙ እናቶች አሉ። ስለዚህ ኢክራም ይችን ዜና ሰምተሽ ቀጥ ብለሽ ለህግ እሱን ልጁን መስጠት አለብሽ። የልጅሽ አባት ነው። በነገራችን ላይ ትዳር ለብቻው ነው። እዚህ ግን ሚዲያ ላይ እንደዚህ ስድር ይሄ ምናምን ይሄ ምናምን የራስሽን ኑሮ ልሙሪ ነው። ሁለተኛ ልጅ እየመጣ ነው ብለሻል። እንግዲህ አላህ ያስተካክልሽ፣ እሱንም አላህ ሁለት ያርግሽ እና ለህግ ለህግ አሳልፈሽ መስጠት አለብሽ። ነገ የሆነ ነገር ቢደርስብሽ፣ ነገ ማጅራትሽን ቢመታሽ፣ ነገ ወይ እናትሽን ወይ ብቻ ምን ልበልሽ? ዞሮ ዞሮ ግን የሆነ ነገር አንቺ እያልሽ ነው። ማንኛውም ለልጅሽ ራሱ ማስተካከል ያለብሽ እዚ ጋር ቢገልሽ ጸጸቱ ለቤተሰብ ነው። ምነው እንደዚህ ባረኩት ኖሮ ከማለት ካሁኑ ለህግ መናገር አለብሽ። ከባሌ ጋር ተፋትቻለሁ፣ ሌላ ኑሮ ልመራ ነው። ስለዚህ ከኔ ምንድን ነው የሚፈልገው? በህግ ይጠየቅልኝ በአጠቃላይ በህግ ይጠየቅልኝ። ኢትዮጵያ ውስጥ ህግ አለ፣ በህግ ይጠየቅልኝ። ይሄ ቢኒያም የሚባለው የልጅ አባት ነው፣ ግን ምንም እንዳታደርጉት። ነገር ግን ከኒ ምንድን ነው የሚፈልገው? አብሮ መኖር ነው ወይ ወይስ ደግሞ አብሬው መኖር አልፈል ብቻ አንቺ የራስሽን ምርጫሽን ምርጫሽን ታውቂያለሽ። በነገራችሁ ላይ ማለት እና እንደዚህ አይነት ሴቶች ተገፍታችሁ የምትኖሩ ሴቶች እንግዲህ ለህግ ባላችሁን ለህግ አሳልፋችሁ መስጠት አለባችሁ። እውነቴን ነው የምላችሁ።